ሰላም ጠና ያስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንበታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እና ያለን ወደ ዛሬው ርዕሰ ጉዳይ ከመሻገራችን በፊት ለቻናላችን አዲስ ቁናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉ። ዛሬው ርዕሰ ጉዳይ የስልካችን ድምጽ አነስተኛ ከሆነ እንዴት በእጥፍ መጨመር እንደምንችል አብረናያለን ማለት ነው። አይ የስልካችን ድምጽ እንግዲህ አብዛኛው ጊዜ አነስተኛ የሆነ አንዳንድ ስልኮች ላይ ተቸግረናል ማለት ነው። ይህ ምንድነው ከመጀመሪያው ከሱቅ ላይ ስንገዛው ወይም አሊያ በስተቀር ከመግዛት ካለብን ቦታዎች ስንገዛ ከተፈጥሮ የስልኩ ድምጽ አነስተኛ ሊሆን ይችላል ማለት ነው። አሊያ በስተቀር ግን ስልካችን ስንገለገልበት ከቆየም በኋላ ወይም አሊያ በስተቀር ስልካችን ለረጅም ጊዜ እየተጠቀምንበት ስነድ በራሱ ጊዜ የስልካችን ድምጽ ለስ እየሆነ ይመጣል ማለት ነው። ይህ ምንድነው በተለያዩ የስልካችን ስፒከሮች ጥቃት ስለሚደረግበት ማለት ነው። ለምሳሌ እንደውሃ ነገሮች ሊገቡ ይችላል። አሊያ በስተቀር ግን እንደ አቧራና እንዲሁም እንደተለያዩ ደቃቅ የሆኑ ነገሮች ሲገቡት የስልካችን ድምጽ በእጥፍ እየቀነሰ ይመጣል ማለት ነው። ስለዚህ የስልካችን ድምጽ አነስተኛ ከሆነ ከነበረ በጥፉ እጥፍ ጨምረን እንዴት መስማት እንደምንችል አብረን እንመለከታለን ማለት ነው። ይህንን የምናደርገው በምንድን ነው? በአፕሊኬሽን ነው፣ በሴቲንግ አይደለም ማለት ነው። የሁሉም የአንድሮይድም፣ የአይፎን ስልክ ተጠቃሚዎች መጠቀም ይቻላል ማለት ነው። የአይፎን ተጠቃሚ አፕ ስቶር ላይ ማግኘት ይቻላል ማለት ነው። የአንድሮይድ ተጠቃሚ ደግሞ ፕላይ ስቶር ላይ ማግኘት ይቻላል። አፕሊኬሽኑ ፍሪ ነው ማለት ነው። አፕሊኬሽኑ እንግዲህ ስንከፍተው የምናስተካከላቸው አንዳንድ ፐርሚሽኖች አሉ። እነሱን ካስተካከልን በኋላ የስልካችንን ድምጽ እንደምንፈልገው ጨምረን መስማት እንችላለን ማለት ነው። ለምሳሌ እንደ ተለያዩ መሰል ነገሮችን ስታዳምጡ ሙዚቃ ሊሆን ይችላል፣ መዝሙር፣ ትረካና እንዲሁም አንዳንድ ዜኖችንም ሊሆን ይችላል ማለት ነው። እነሱ እነሱ ስታዳምጡ እንግዲህ በደንብ ድምፁ አልሰማችሁ እያለ በጣም ትቸገራላችሁ ማለት ነው። አለበስተገር ግን እንዲሁም ስትደዋወሉ እንዲሁም ድምፁ አነስተኛ የሆነ ልትቸገሩ ትችላላችሁ ማለት ነው። ነገ አፕሊኬሽን መገላገል ይቻላል ማለት ነው። በእጥፍ ጥፍ ጨምራችሁ ማዳመጥ ትችላላችሁ ማለት ነው። ስለዚህ አፕሊኬሽኑ እንዴት ነው የምናወርደው? አፕሊኬሽኑ ማን ይባላል የሚለውን የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ሰዎች፣ ወደ ዋና ፕሮግራማችን ከመሻገራችን በፊት ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይሄንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ በአክብሮት እንጋብዛለን። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ አፕሊኬሽኑ ካወረድ በኋላ ከስልካችን ካወረዳቸው አፕሊኬሽኖች መካከል አፕሊኬሽኑን እንፈልገዋለን ማለት ነው። ስለዚህ አፕሊኬሽኑን እኔ ለእናንተ ለማሳየት ስለፈለኩኝ እዚህ ጋር አስቀምጫለሁ ማለት ነው። አፕሊኬሽኑ እንግዲህ ይህንን ይመስላል። ይህንን አፕሊኬሽን እንከፍትና የሚስተካከሉ ፐርሚሽኖችን እናስተካክላለን ማለት ነው። ቀጥታ አፕሊኬሽኑ ስንከፍተው እንደዛ አይነት ኢንተርፌስ ያለው ማለት ነው። ቀጥታ ሎዲንግ አድርጎ እስኪጨርስን እንጠብቀዋለን ማለት ነው። ስለዚህ አፕሊኬሽኑ ቀጥታ ምንም ብዙ ሜጋባይት የሚይዝብን ስልካችን የለም ማለት ነው። እንደዚህ አወርዳችሁ እንደዚህ እየከፈታችሁ ማስተካከል ያለብን ያለባችሁን ፐርሚሽን ታስተካክላላችሁ ማለት ነው። አፕሊኬሽኑ እንደከፈታችሁት እንግዲህ ሎድ ጋር ጎስ ሲጨርስ ግን እንደዚህ አሎ በሉ እንይላል ማለት ነው። እንደዚህ አሎ እያደረግን የተለያዩ ፐርሚሽኖችን እንከፍትለታለን ማለት ነው። ስለዚህ እዚህ ጋር የመጣው እንግዲህ አሎ እንሏል ማለት ነው። አሎ ካለ በኋላ እንደዚህ ይመጣልና ማለት ነው ኦንሊ ዚስ ታይም እንለዋለን ማለት ነው። እንፈቅድለታለን። አሁንም አለው እንለዋለን ማለት ነው። አሁንም የመጡ ነገሮች ስላለው እንደዚህ አንዳንድ ማስታወቂያዎች ሊመጡ ይችላሉ ማለት ነው። ክሎዝ እያል እናልፋቸዋለን። ስለዚህ አፕሊኬሽኑን መስጠት ያለብንን ፐርሚሽኖችን ሰጠናል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት አፕሊኬሽኑ ቀጥታ እዚህ ጋር የምትመለከቱት ትክክለኛው እንደ ስልካችሁ ወይም ከስልካችሁ ጋር አብሮ የሚሄደው መቶ ፐርሰንት ነው ማለት ነው። ስለዚህ የመቶ ፐርሰንት የስልካችሁን ድምፅ እጥፍ መጨመር እንደሚቻል እዚህ ጋር አሳይቷል ማለት ነው። ስለዚህ 30 ፐርሰንት አለ፣ 60 ፐርሰንት አለ፣ መቶ ፐርሰንት አለ፣ መቶ 25 አለ፣ መቶ 50 አለ ያለ 175 እና 200 እጥፍ ወይም የመጨረሻው ስቴጅ ላይ ማለት የስልካችሁን ድምጽ የእጥፉን እጥፍ መጨመር እንደሚቻል ማለት ነው። ስለዚህ እናንተ ከዚህ ላይ እንደዚህ አይታችሁ እናንተ በየትኛው ማዳመጥ እንደምትችሉ በደንብ ማየት ይኖርባችኋል ማለት ነው። የስልካችሁ ድምፅ በጣም አነስተኛ ከሆነ በጣም አነስተኛ ከሆነ እዚህ ጋ ማክስ ላይ አርጋችሁ ማዳመጥ ትችላላችሁ ማለት ነው። ስለዚህ እሱ ጋር እንደዚህ በምታረጉበት ሰዓት አንዳንድ ፐርሚሽኖችን ይጠይቃችኋል ማለት ነው። እንደዚህ ይመጣል። ኦኬ እንለዋለን ማለት ነው። ኦኬ ብለህ ነው እንደዚህ ስናልፍ አሁንም ድምፁን ልጨምርላችሁ ወይ ይላል። አሎ እንለዋለን ማለት ነው። ስለዚህ እንደዚህ ካረግን በኋላ አሁንም ስቴፑን ያስመርጠናል ማለት ነው። አሎ እንለዋለን። ስለዚህ እንደዛ አድርገን ፐርሚሽኖችን ከጨረስ በኋላ እዚህ ማክስ አድርገናል ማለት ነው። 75 ላይ ማድረግ ዘንድ ይችላልን 150ም ስናደርገው ቀጥታ 25ም ስናደርገው 100ም ስናደርገው 60ም ስናደርገው 75ም እስከ አንደኛው ስናደርገው እንግዲህ እዚህ ጋር ያሳየናል ማለት ነው። እዚህ ጋር ያለው ነገር ስትጨምሩና ስትቀንሱ እዚህ ጋር እያጠቆራላችሁ ይሄዳል ማለት ነው። ስለዚህ 150 ብናደርገው እዚህ ጋር ያለውን የድምጹን እየጨመረውን እዚህ ጋር እያሳየ እየዞረ ይመጣል ማለት ነው። ስለዚህ እናንተ ለምሳሌ 100 ብታደርጉት እዚህ ለምን የሚያሳያችሁ ማለት ነው። ምክንያቱም ከስልካችሁ ጋራ ያለው አፕሊኬሽኑ ድምጹ ተመሳሳይ ስለሆነ አንድ አይነት ስለሆነ የሚ ጨምሮ ሊያሳያቸው አይችልም ማለት ነው። ስለዚህ ለምሳሌ መቶ ላይ ብታደርጉት ይሄኛው ይቀንሳል ማለት ነው። አሁን እኔ ለምሳሌ መቶ ላይ ሳደርገው ቀነሰ። ቀጥታ መቶ ሰባ አምስት ላይ ሳደርገው ግን ማክሲመም ሳድርገው ግን ዙሮ ቀጥታ በዚኛው ዙሮ በዚኛው መቶ ዚጋ ነው ማለት እንደደረሰ፣ ስለዚህ የስልካችንን ድምፅ እጥፍ ጨምሮታል ማለት ነው። ስለዚህ አሁን እኔ መቶ ላይ አድርገውና አንድ ሙዚቃ አዳምጠን እንመለሳለን ማለት ነው። እንዴት ነው ይጨምራል አይጨምርም የሚለውን ለማየት ስለዚህ መቶ አድርጌዋለሁ ማለት ነው። መቶ ካረኮት በኋላ እንግዲህ ተመልሼ የሙዚቃ ማዳመጫ ላይ እገባለሁ ማለት ነው። በመቶ ማዳመጥ እንችላለን። በመቶ አዳምጠን የመጀመሪያ ድምፅ ከዛ ቀጥለን እንመጣለን ማለት ነው። ድምጽ እንግዲህ በመቶ ፐርሰንት አዳም ጠራል ማለት ነው። ድምጹ እንግዲህ ይሄንን ይመስላል። ይህ ድምጽ ማለት መቶ ፐርሰንት ላይ አረግ ነው ማለት ሙሉ ነው ባቅሙ ነው ማለት ነው። ስለዚህ እኛ ግን የምናረጋቸው ከስልካችን ድምጾች እጥፍ ለመጨመር ስለምንፈልግ እዚህ ጋር ባሉ በተደረደሩች ነው ማለት ነው። ለምሳሌ 125%፣ 150፣ 175 እና ማክሲመም እናረጋዋል ማለት ነው። ዋናው ነገር ዛሬ ዓላማችን ምንድነው? የስልካችንን ድምጽ በእጥፍ መጨመር ስለምንችል ምንድነው የምናረጋው እነዚህን። ሙሉ ለሙሉ እናንተ እየሞከራችሁ ማየት ትችላላችሁ ማለት ነው። ግን ስለዚህ ምንድነው የምናረጋው ነው ማክሲመም አርገን የመጀመሪያው ለስ ላይ በስልካችን 100% የመጨረሻውን ድምፅ ላይ ሰምተነዋል። አሁን ደግሞ የመጨረሻውን ድምጽ በእጥፍ ጨምረን እንሰማዋለን ማለት ነው። ስለዚህ ምን እናደርጋለን? እዚህ ማክስ እናደርጋለን። ከ175 ሳይሆን 200% እናደርጋለን፣ ወይም እጥፍ እናደርጋለን ማለት ነው። ስለዚህ አድርገነዋል። ቀጥታ ደርሰን እንመለስ አዳምጠነው Yeah, ከዚህ መጀመሪያ እንግዲህ በእጥፍ መጨመር የምንችልበት መንገድ ካየን እንግዲህ እዚህ ላይ ከተን ሙዚቆችን ማዳመጥም እንችላለን። ወይም የምን እነዚህ ነጥፉን ካስተካከልን በኋላ የመጀመሪያው እርጃ ላይ እዚህ ጋር ላይ ከተን ሙዚቆችን ማዳመጥ እንችላለን ማለት ነው። እዚህ ጋር ያለች እንትን እንግዲህ በመንካት ማስተካከል እንችላለን ማለት ነው። እዚህ ሙዚቆችን ለማስገባት ለአንድ ለመጀመሪያ ጊዜ ስናስገባ የተለያዩ ፐርሚሽኖችን ሊጠይቀን ይችላል። እነዛ ፐርሚሽኖች ሊተከተል ማስተካከል ይኖርብናል። ለምሳሌ እዚህ ማለት ነው። ስለዚህ ይችን ኦን አድርገናት እንመልስና አሎ እንላታለን ማለት ነው። ከዛ በኋላ ባክ ብለን እንመልሳለን። ስለዚህ ሙዚቆች ላይ ቀጥታ እንደዚህ መግባት እንችላለን ማለት ነው። እስኪ አንድ ሙዚቃ እንስማ። እንደዚህ አርጋችሁ እንግዲህ ማዳመጥ ትችላላችሁ ማለት ነው። እንደዚህ አርጋችሁ የስልካችሁን ድምጽ በእጥፍ መጨመር እንደምትችሉ በዚህ መንገድ ማየት ትችላላችሁ ማለት ነው። ማረጋገጥ ትችላላችሁ ማለት ነው። ስለዚህ የተለያዩ ሙዚቃዎችን ለማዳመጥ ስንፈልግ ደግሞ በምን አይነት መንገድ ነው የማዳመጥ የምንችለው፣ በዚህ መመልከት እንችላለን። እዚህ ጋር ትክክለኛ ቮሉም ለመጨመር ነው እዚህ ጋር የተጠቀምነው ማለት ነው። እዚህ ጋር ደግሞ የተለያዩ የአዘፋፈን ስታይሎችን ለምሳሌ እንደ ዳንስ እንደ ክላሲካል፣ እንዲሁም ቤተሩም ውስጡ ናቸው መኪና ውስጡ ናቸው አለ በስተቀር በኤርፎን እንደምታዳምጡ እንደምታዳምጡት አርጋችሁ ማዳመጥ ትችላላችሁ ማለት ነው። ስለዚህ እዚህ ላይ እናደርገዋለን ማለት ነው። ስለዚህ ከዚህ እንወጣና እዚህ ጋር ስናደርገው እንግዲህ የመጀመሪያ እነሱን ለመጠቀም ለመጣቀም እንግዲህ እዚህ ጋር ያለችትን ሴቲንግ ኦን ማድረግ ይኖርብናል ማለት ነው። ስለዚህ እሷን ለማብራት ደግሞ በየትኛው በየትኛው የምንወጣ እንደዚህ ካረግናት በኋላ ዋናው ነገር እነሱን ልናዳምጥ የምንችልባቸው እዚህ ጋር ይችላልባቸው እዚህ ጋር ባለው ነው ማለት ነው። እዚህ ጋር ኖርማል ይላል ማለት ነው። እሷን በመንካት እንግዲህ የተለያዩ ዩንትሮች አሉ ማለት ነው። የተለያዩ የአዘፋፍን ስታይሎች አሉ ለምሳሌ የፒያኖ የሆኑ ነገር እንደትልቅ እንደ ትልቅ ሩም ውስጥ ያሉ ላርጅ ሩም፣ ሚድል ሩም እንዲሁም አጠቃላይ ባስ ውስጥ እንዳለና እንዲሁም እንዳጠቃላይ ደግሞ ስታይሎችን በመጠቀም እዚህ ጋር ማዳመጥ ትችላላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ የስልካችሁ ድምጽ በጣም አነስተኛ ከሆነ በዚህ አይነት መንገድ ተጠቀሙት ይገባል ማለት ነው። ይህን ሁሉ የምናደርግበት አፕሊኬሽን ማን ይባላል ካላችሁ ቀጥታ አፕሊኬሽኑን እንመለከታለን ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ፕላይስቶር ትገባላችሁ፣ የአይፎን ተጠቃሚ ከሆናችሁ አፕስቶር ትገባላችሁ ማለት ነው። እኔ አንድሮይድ ስለሆነ ፕላይስቶር ላይ ገባለሁ። ፕላይስቶር ላይ ከገባን በኋላ ምን እንላለን እዚህ ጋር መጻፊው ቦታ ላይ እንደና ቮሊዩም እንላለን ማለት ነው። ቮሊዩም ቦስተር ብለን ስንጽፍ እዚህ ጋር ከጎን ደጻፉላችሁ እሱ ማስተካከል ይችላል

ሶስት እና ከዛ በላይ ሬት ተሰጥቶታል። እንደአጠቃላይ በአለም ላይ እንግዲህ 10 ሚሊዮን እና ከዛም በላይ ዳውንሎድ አድርጎ የሚጠቀመው አፕሊኬሽን ነው ማለት ነው። አፕሊኬሽኑ በጣም በጣም የተወደደና የስልካችን ድምጽ ለማስተካከል ጥሩ የሆነ ነው ማለት ነው። ስለዚህ እነና አወርዳችሁ መጠቀም ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬ ወርሰ ጉዳይ ይሄንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው